የሐዋሳ ከተማ ምክር ቤት ሁለተኛ ዙር አስረኛ ዓመት የስራ ዘመን አንደኛ አስቸኳይ ጉባኤ አካሂዷል። በጉባኤውም አቶ ተክሌ ጆንባን የሐዋሳ ከንቲባ ሹመት ምክር ቤቱ አጽድቋል። በዕለቱ ንግግር ያደረጉት የሐዋሳ ከተማ ከንቲባ አቶ ተክሌ ጆንባ ከተማችንን ከወትሮ ጽዱና ውብ በማድረግ ለነዋሪዎቿና ለእንግዶቿ ምቹ ተወዳዳሪና ዘመናዊ ሆና እንድትቀጥል ከተማ አስተዳደሩ ትኩረት ሰጥቶ ይሰራልም ሲሉ ተናግረዋል። ከተማችን ሐዋሳ ለኢንቨስትመንት ለመዝናኛና ለቱሪዝም ምቹ መሆኗን የማያቋርጥ ዘላቂ ሰላም ያለባት ከተማ መሆኑ በብዙሃኑ ዘንድ ተመራጭ እና ተወዳጅ እንድትሆን አድርጓታል። ስለሆነም በከተማ ኢንቨስትመንት እንዲስፋፋና ስበትነቱ እንዲቀጥል የቱሪዝም መዳረሻዎች በማዘመንና በመንከባከብ የጎብኚዎችን ቀልብ እንዲስብ፣ ኢንቨስትመንት እንዲነቃቃ፣ በቱሪዝም ዘርፍም የመሪነት ሚናውን እንዲወጣ በልዩ ትኩረት እንሰራለን። ህዝብ የሰጠኝን አደራ ለመወጣት በታማኝነትና በቁርጠኝነት መስራት አለብኝ ያሉት ከንቲባው፣ የከተማችን ወጣቶች የሙያ ባለቤት ሆነው በቂ ክህሎት ጨብጠው ስራ ፈላጊ ሳይሆን ስራ ፈጣሪ እንዲሆኑ የስራ እድል ፈጠራ ላይ በትኩረት እንደሚሰራም አክለዋል። ወጣቶች የስራ እድል ፈጠራ ላይ ከክልላችንም አልፈው ከሀገርም አልፈው በዓለም ደረጃ ተወዳዳሪ ዜጋ ሆነው እንዲወጡና አቅም በፈቀደ መጠን በልዩ ትኩረት እንሰራለን። የሐዋሳ ከተማ ከንቲባ አቶ ተክሌ ጆንባ አዳዲስ ካቢኔዎችን ለምክር ቤቱ አቅርቦ በሙሉ ድምፅ ጸድቋል። ኢንጂነር ቸርነት ፍላቴ በምክትል ከንቲባ ማዕረግ የሐዋሳ ከተማ አስተዳደር የከተማ ልማትና ኮንስትራክሽን መምሪያ ኃላፊ፣ አቶ ገነነ ገላሳ የከተማው እንስሳትና አሳ ሀብት ልማት መምሪያ ኃላፊ፣ አቶ ስጦታው ከንባታ የሐዋሳ ከተማ ግብርና መምሪያ ኃላፊ፣ አቶ ገዛኝ አርሲቻ የመሬት አስተዳደር መምሪያ ኃላፊ በማድረግ አጽድቋል። በመድረኩ ከቀድሞ የሐዋሳ ከተማ ከንቲባ አቶ መኩሪያ መርሻዬ ጋር የስራ ርክክብ አድርገዋል። የሐዋሳ ከተማ ምክር ቤት ዋና አፈ ጉባኤ አቶ ደምሴ ዳንጊሶ ተሿሚዎቹ በተሰጣቸው ኃላፊነት የመልካም አስተዳደር ጥያቄና የአገልግሎት ችግር ይበልጥ እንደሚቀርፉ ትልቅ ተስፋ እንደተጣለባቸውም ተናግረዋል። ክቡር ከንቲባውም ከዚህ በፊት በስዳማ ብሔራዊ ክልላዊ መንግስት የክልል ካቢኔ ደረጃ የእንስሳት ሀብት ቢሮ ኃላፊ ሆኖ እየሰሩ በነበርበት ወቅት ትልቅ ውጤትና እምርታ ያመጣበት ስለሆነ በሐዋሳ ከተማ ከንቲባነትም በምክር ቤቱ ሲሾሙ በርካታ የከተማውን ችግሮችና ብልሹ አሰራሮችን ለማስተካከል ቃል የገቡበት ካቢኔውም ቃለ መሃላ ገብተዋል። እሳቸውን ደግሞ በቁርጥኛ ስራ በመስራት የታዩ የህዝብ ጥያቄዎች ብልሹ አሰራሮችን ያስተካክላሉ ብለን ነው የምንገምተው ማለት ነው። በእለቱ የሲዳማ ክልል ከፍተኛ ባለስልጣን፣ የምክር ቤት አባላት እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል።